አራት ህፃናትን ከቤተሰቦቻቸው ሰርቆ በመውሰድ ለጉልበት ስራ ያስቀጠራቸው ግለሰብ በስራ ተቀጣ። ከሻሸመኔ ከተማ ወደ ሮቤ ከተማ አራት ህጻናትን ከቤተሰቦቻቸው ሰርቆ በመውሰድ ለጉልበት ስራ ያሰማራው ግለሰብ በስርዓት መቀጣቱን የባሌ ሮቤ ከተማ አስተዳደር ፖሊስ ዋና መምሪያ ገልጿል። የባሌ ሮቤ ከተማ አስተዳደር የአዶሼ ክፍለ ከተማ ፖሊስ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ቦራ አማን ለብስራት ራዲዮ እንደተናገሩት ተከሳሽ ረሂማ ውያ የተባለ ግለሰብ ሲሆን መጋቢት 9 ቀን 2017 ዓ ም ከቀኑ 7 ሰዓት ላይ እድሜያቸው ከስምንት እስከ አስራ ስድስት የሆኑ አራት ህጻናትን ከሻሽምኔ ከተማ ቤተሰቦቻቸው ሳያውቁ ሰርቆ በመውሰድ ባሌ ሮቤ ውስጥ ለጉልበት ስራ ሊያሰማራቸው ሲል በቁጥጥር ስር ውላል ተከሳሹ አራቱን ህጻናት ከቤተሰቦቻቸው ጋር ሰላት ሲሰግዱ ቆይተው ወደ ቤታቸው ሲመለሱ ጠብቆ ወደ ኮኮሻ ከተማ ሽርሽር ልውሰዳችሁ በማለት አታሎ ወደ ባሌ ሮቤ ከተማ እንደወሰዳቸው ተገልጿል። ባሌ ሮቤ ከተማ ውስጥም ከምሽቱ አንድ ሰዓት ከሰላሳ ላይ አዶሼ ክፍለ ከተማ አራቱን ህጻናት ለጉልበት ስራ ለሚያስቀጥራቸው ግለሰብ አሳልፎ ለመስጠት ገንዘብ ከተቀበለ በኋላ ሊሰወር ሲሞክር በአካባቢው ባሉ ነዋሪዎች ለፖሊስ በደረሰ ጥቆማ መሰረት ፖሊስ ተከታትሎ ተከሳሹን በቁጥጥር ስር አውሎ አራቱን ህጻናት በአንድ ቤት ውስጥ ተዘግቶባቸው እንዳገኛቸው ገልጿል። ፖሊስም ተከሳሹ ላይ አስፈላጊውን ምርመራ በማድረግ ምርመራውን በበቂ ማስረጃ ካደራጀ በኋላ ለአቃቤ ህግም ልኳል። አቃቤ ህግም በህገወጥ የሰዎች ዝውውርና ድንበር በማሻገር ወንጀል ለመከላከል የወጣውን አዋጅ 1178 ህዝባር 2012 በመጥቀስ ክስ መስርቷል። በአቃቤ ህግ የተመሰረተውን ክስ ሲከታተል የቆየው የባሌሮቤ ከተማ አስተዳደር ከፍተኛ ፍርድ ቤትም ሚያዝያ 1 ቀን 2017 ዓ ም በዋለው ችሎት ተከሳሽ ረሂማ ወያ ጥፋተኛ መሆኑን በማስረጃ በማረጋገጥ በ16 ዓመት እስራትና በ30 ሺ ብር የገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን ኢንስፔክተር ቦራ አማን ጨምረው ለብስራት ራዲዮ ተናግረዋል። በደቡብ ወሎ ዞን በኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። በደቡብ ወሎ ዞን በቃሉ ወረዳ በኮምቦልቻ ቁጥር ሁለት እስከ ኮምቦልቻ ቁጥር አንድ በተዘረጋው አንድ መቶ ሰላሳ ሁለት ኪሎ ቮልት ተሸካሚ በኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎችን በቁጥጥር ስር ማዋሉን የወረዳው ፖሊስ ጽህፈት ቤት አስታውቋል። የቃሉ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ሙሉጌታ በለጠ እንደተናገሩት በቃሉ ወረዳ ዜሮ ሰባት ቀበሌ ልዩ ቦታው ቀዳዲያ በተባለ ቦታ በኢትዮጵያ ኤሌክትሪክ ኃይል ተሸካሚ ታወር ላይ ስርቆት በመፈጸማቸው ሰው አገልግሎቱ እንዲቋረጥ በማድረግ ህዝቡ እንዲቸገር ያደረጉ አራት ግለሰቦች በቁጥጥር ስር ውለዋል ብሏል። ፖሊስ በተጠርጣሪዎቹ ላይ ምርመራ የጀመረና ና በፍርድ ቤትም ተጠያቂ ለማድረግ እየሰራ መሆኑን ምክትል ኮማንደሩ ጨምረው ገልጸዋል። መንገድ ላይ ዋሽንት የሸኑ ግለሰቦች በ በመቶ ሺ ብር ተቀጡ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት ደንብ ቁጥር መቶ ስልሳ ሰባት ህዝባር ሁለት ሺ አስራ ስድስት የተላለፉ ሀምሳ ግለሰቦች እያንዳንዳቸው ሁለት ሺ ብር በድምሩ መቶ ሺ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታወቀ። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማዋን ጽዳት ሲያ ተጋብላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባም ገልጸዋል። ባለስልጣኑ በደንብ ቁጥር 167 ህዝባር 2016 ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ስራ መስራቱን የገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወሰደውን እርምጃ አጠናክሮ እንደሚቀጥልም አስታውቋል። መረጃው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ኮሚሽን ዳይሬክተር ነው። ማንችስተር ዩናይትድ አምስት ጨዋታዎችን በተከታታይ ካላሸነፈ ፀጉሬን አልቆረጥም ያለው ግለሰብ ፀጉሩን ከተቆረጠ ስድስት ወራቶችን አለፉት። ግለሰቡ በውሳኔው ጸጸት ይሆን? በስፔን ነዋሪነቱን ያደረገው ፍራንክ ኤልስ የተሰኘው የዩናይትድ ደጋፊ ቡድኑ በተከታታይ አምስት ጨዋታዎቹን ካላሸነፈ ጸጉሩን እንደማይቆረጥ አሳውቀው በማህበራዊ ሚዲያ ላይ ቻሌንጁን ከጀመረ ዛሬ ላይ 192ኛ ቀኑን ይዟል። ዩናይትድ የጎልዮሽ ጉዞውን ቀጥሎ ደጋፊውም ቀስ በቀስ ወደ ሬጌ ቦይስ ራስታ ሳይል ተከታዮች የሚቀላቀል እየመሰለም ሄዷል። ከሁሉም አሳሳቢው ደግሞ ሊጉ ሊጠናቀቅ እንደመሆኑ ቀጣይ አመት እስኪመጣ ይህ ደጋፊ ምን ሊሆን ነው የሚል ጥያቄዎችንም ይጭራል። ዩናይትድ ባለው አቋሙ ቀጣይ አመትማ አምስት ጨዋታዎችን በተከታታይ አሸንፎ ጸጉሩን ይቆረጥ ይሆን የሚል ደግሞ ሌላኛው አሳሳቢ ነጥብ ነው። ዩናይትድ ባሳለፍነው እሁድ በኒውካስል አራት ለአንድ ከተረመረመ በኋላ ይህ ደጋፊ 191ኛ ቀኑን እንደያዘም በቪዲዮ አሳውቆም ነበር። ግለሰቡ በተለያዩ ዓለም አቀፍ ሚዲያዎች ላይ ጭምር ትኩረት እየሳበ ሲሆን ምናው በቀረብ ኖሮ እስኪል ስኪል ዩናይትድ ዩናይትድ የቁልቁል ጉዞ ጠንክሮ ገፍቶበታል ዩናይትድ ከቀሪ ጨዋታዎች አምስቱን በተከታታይ አሸንፎ ይህንን ግለሰብ ይታደገው ይሆን ወይንስ የገዛ ደጋፊውን በ21ኛው ክፍለ ዘመን እንደ አዳኞች ዘመንም ባለጎፈሬ ያደርገዋል የፔሩ የቀድሞ ፕሬዚዳንትና ቀዳማዊት እመቤት የ15 ዓመት እስራት ተፈረደባቸው የፔሩ የቀድሞ ፕሬዚዳንት ኦላንታ ሁማላ በህገ ወጥ የገንዘብ ዝውውር ጥፋተኛ ተብሎ የ15 ዓመት እስራት ተፈርዶበታል። በዋና ከተማ ሊማ የሚገኘው ፍርድ ቤት ኋላ በ2006ና 2011 በነበሩ የምርጫ ቅስቀሳዎች ወቅት ከብራዚል የኦዴብራክት ድርጅት ህገ ወጥ የገንዘብ ድጋፍ ተቀብሏል ተብሏል። ከሁማላ ጋር በመሆን ናሽናል ፓርቲን የመሰረተው ባለቤታቸው የቀድሞ ቀዳማዊት እመቤት ናዲን ሄድ ኦሮሚያ በህገ ወጥ የገንዘብ ዝውውር ጥፋተኛ በመባል በተመሳሳይ 15 አመት ተፈርዶባቸዋል። ሄሬዲያ በብራዚል የጥገኛ መብት ከልጆቻቸው ጋር እንዳገኙ የፔሩ የውጭ ጉዳይ ሚኒስተርም ገልጿል። አቃቢ ህግ የቀድሞ ፕሬዝዳንት ሁማላ በ20 አመት እስራትና የቀድሞ እመቤት ሄሬዲያ ደግሞ በ26 አመት ተኩል እስራት እንዲቀጡ ጠይቆም ነበረ። ከሶስት አመታት በኋላ የፈጀውን የፍርድ ሂደት የተከታተለው ፍርድ ቤቱ በጉጉት ሲጠበቅ የነበረውን ብይን ሰጥቷል ሰጥቷል። ሁማላ ፍርዱን በአካል ተገኝተው ሲከታተሉ ባለቤታቸው በቪዲዮ ሊንክ ሲከታተሉም ነበረ። የ62 አመቱ የቀድሞ ፕሬዚዳንትና ባለቤታቸው ምንም አይነት ጥፋት እንዳልፈጸሙ በመናገር የቀረበባቸውን ክስ ውድቅ አድርገዋል። ከማኦ ኤስት ቪንግ ፓዝ አማጽያን ጋር የተዋጉት የቀድሞ ጦር መኮኑን ሆማላ በሁለት ሺ ለመጀመሪያ ጊዜ በሀገር አቀፍ ደረጃ ዝናን አግኝተዋል። በጊዜው ፕሬዚዳንቱ በነበሩበት አልቤርቶ ፎጅሜሪ ላይ አጭር ጊዜ የሚቆይ ወታደራዊ አመፅ ከፍተውም ነበረ። በ2006 ለፕሬዝዳንትነት ተወዳድረዋል። በወቅቱ ከቬንዙዋላ ፕሬዚዳንት ሁጎ ቻቬዝ ጋር በመተባበር አቃቢ ህግ ኋላ ለመረጡኝ ዘመቻቸው የገንዘብ ድጋፍ ከቻቬዝ እንደተቀበሉም ክስ አቅርበዋል። የፕሬዚዳንትነት ተፎካካሪያቸው አላንጋቪያ ኋላን ከፓቬዥ ጋር ያለውን የጠበቀ ግንኙነት እኔን ለማጥቃት እንደ መንገድ ተጠቀሙ። መራጮች በማሳት ፔሩ ወደ ቬንዙዋላ እንዳትቀየር አስጠንቅቀው ነበረ። እንደ ኢሮፒያን አቆጣጠር በ2011 ኋላ ለፕሬዝዳንትነት እንደገና ተወዳድረዋል። በዚህም ጊዜ ከቬንዝዋላ የፓቬዥ የሶሊስት አብዮት ከመኮረጅ ይልቅ ፖለቲካዎችን ወደ ብራዚል ፕሬዚዳንት ሉዊስ ኢናሲዮ ሉላዳ ሲልቫ ቀይረዋል። አካሄዱ የተሳካለ ሲሆን የቀኝ ክንፍ ተቀናቃኙን ኬጆ ፎጅሙሪን እንዲያሸንፍ ማስችሏል። ነገር ግን በፕሬዝዳንትነታቸው ዘመን መጀመሪያ ላይ የተከሰሱት ብጥብጥ፣ ማህበራዊ ግጭቶችን በማስተካከል ተወዳጅነታቸውን በፍጥነት ቀንሷል። የበርካቶች የኮንግረስ አባልነት ድጋፍ በማጣታቸውም ይበልጥም ተዳከሙ። ተጀምረባቸው የተጀምረባቸው የስልጣን ዘመናቸው በ2016 ካለቀ በኋላ ብዙም ሳቆይ ነበረ። በዚህም አመት የብራዚሉ ግዙፍ የግንባታ ድርጅት ኦዴብሬክት የንግድ ትዕዛዞች ለማሸነፍ በመቶ ሚሊዮኖች የሚቆጠር ዶላር ጉቦ በላቲን አሜሪካ ለሚገኙ የመንግስት ባለስልጣናትና የፖለቲካ ፓርቲዎች መስጠቱን አምኗል። አቃቤ ጉሃላንና ባለቤታቸው ከኦድብሬክት በሚሊዮን የሚቆጠር ዶላር ተቀብለዋል በማለትም ከሷል። ከአመ ከአመታት በኋላ አንድ ዳኛ ጥንዶቹ እንዲታሰሩም አዘዘ። ከአንድ አመት ስርዓት በኋላ የተለቀቁ ቢሆንም ከኦዴ ብሬክት ጋር ያላቸው ግንኙነት በተመለከተ የሚደረግ ምርመራ ቀጥሎ በአሁን ብይንም ተጠናቋል።